በ38 ዓመት ያዳነው ይህን ሰው መጻውን የፈወስክ እየተባለ በጉባኤ ይወደስ ዘንድ እግዚአብሔር ይህን አድርጓል። ለምሳሌ በዮሐንስ ወንጌል ምዕራፍ 9 ላይ ያለውን እውሩን ሰው ባዳነው ጊዜ ምንድነው ያለው? የእግዚአብሔር ስራ በእሱ ይገለጽ ዘንድ ነው። በጉባኤ የሚደረግ የሚሰጥ ታምራት አለ፣ ለብቻ ደግሞ የሚደረግ ታምራት አለ። ክርስቲያኖች፣ ለብቻችሁ ነግራችሁት፣ በስውር በስውር የነገራችሁትን በስውር ያደረገላችሁ ጊዜ አላል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 ይህን አላደርግም ያ ማለት ምንድን ነው ወደ ባለመድኃኒቶች እየሄደ ጊዜውን አላባከንም ማለት ነው መልካም ነበር እኮ ጊዜያችሁን አላማበከናችሁ ክርስቲያኖች ስትዘምሩን ያደጋችሁት ስትማሩን የኖራችሁት በመቅደስ ነው ያደጋችሁት ለዕጣኑም ለማይጠንቱም ለጸሎቱም እኮ እንግዳዎች አይደለንም ክርስቲያኖች አደል ከመልመዳችን የተነሳ እኮ አቋቋም መምህር ነው ምንመስለው አደል ማህሌቱ ሲባል አብረን እንጮሃለን ቅዳሴው ሲባል ተሰጠውን በደንብ ከአንድ ዲያቆን በተሻለ አቀላጥፈን እንቀበላለን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 በቃ ለሹመት ከከጀልን ከለመን ስንት ጊዜያችን ነው ግን ሹመቱ ዘገየብን። እንዲህ እንዲህ እያልን የምንሻቸውን ነገሮች ሁሉ እግዚአብሔር እንዲሰጠን እንዲያከናውንልን ከተመኘን በጣም ረጅም ጊዜ ሆኖናል፣ ግን ዘገየብን። እግዚአብሔር ለምን ካላችሁኝ በመካከል አመጣጣችን መልካም ሆኑ፣ ግን ዋጋ የሚያሰጥ አመጣጥ አልሆን ብሎ ማለት ነው። ፍጹም አልሆን ብሎ ማለት ነው። ተመልካቶች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 ክርስቶስ እስኪመጣ ድረስ ሰው እስኪሆን ድረስ አዳም ሲጠብቅ መኖሩን እንደ የሚያስታውስ ቃል አዳም እግዚአብሔር ሰው ሆኖ እስኪያድነው ድረስ በተስፋ ሲጠብቅ የነበረ ምስኪን የነበረ መሆኑን ለመግለጽ ምናለ ማለት ነው። ሰው የለኝም ከመሶ የታወቅ ማይ ያውርደን ወሄደን ውስተ ምጥማቃት፣ ውሃው በተናወፀ ጊዜ፣ ውሃው በተባረከ ጊዜ አውርዶ የሚያስጠምቀኝ ሰው የለኝም እንጂ ነበር ያለው። ይሄ ሰው ሆኖ ወርዶ ተወልዶ ያዳናኝ እስካሁን የለም እንጂ እንደማለት ነው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 ግን በመጀመሪያ ምናችን መፈወስ አለበት። ልባችን መፈወስ አለበት። የእግዚአብሔር ቤተሰቦች ልባችን፣ እምነታችን ነው መፈወስ ያለበት። ይሄ ሰውዬ ልቡም እምነቱም አልተፈወስለትም ሰውነቱ ብቻ ነበር የዳነችለት።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 የአዳ ነው እንኳን ማን እንደሆነ ለማወቅ ጊዜ አልነበረው። በተሰጠው ነገር ምድሪቱን ሞላት፣ ሄዶ ለካህናት ተናገረ። የአዳ ነኝ እሱ አልጋን ተሸክመህ ሂድ ብሎኛል ብሎ ለካህናት ሁሉ ተናገረ። እና ጣላት ቀሰቀሰበት፣ በእግዚአብሔር ላይ ማለት ነው። አሁን በእግዚአብሔር ላይ ጣላት የሚቀሰቅሱ ሰዎች አሉ። ይመጣሉ፣ እግዚአብሔር የለመኑትን ልመናቸውን ይሰማቸዋል፣ ስእለታቸውን ያከናውንላቸዋል። አሁን በእውነቱ የእኔንማ ጸሎት አትሰማኝ የነገሌን ነው እንጂ የሚል ጣላት እዚህ መቅደስ ውስጥ ለእግዚአብሔር ይነሳበታል ማለት ነው። እንዲህ የሆን ያለን ሰዎችን እንዲህም እየኖርን ያለን እንኖራለን እና በእውነቱ፣ መች ነው እንደዚች ሴት፣ ያች ሴት ደም የሚፈሳት የነበረችው ሴት ጋር አነጻጽሩት። ያች ሴት ግን ከዳነች በኋላ ምን አደረገች? ኃይል ከእኔ ወጥቷልና ለብሴ እኔ ዳሰሰዋል ብሎ ሲናገር መጣች እና በፊቱ ሰገደች፣ እኔ ነኝ አለች። ተገልጠ ያደረግላት ታምራል ተገልጠች ይች ሴት ክርስቶስ የዚችን ሴት እምነቷን ይገልጥ ዘንድ ነው እንጂ እኮ እንዲሁ አይደለም። ዝም ብሎ ይተዋት ነበር። አድኗታል፣ በቃ ያውቃል። ቃል እሱ ኃይል ከሱ ወጥቷላ። ምክንያቱም ሐዋርያት ሲፈውሱ ኃይል ከእነሱ አይወጣም። በልብሳቸው ያዳኗቸው ሰዎች አሉ እኮ፣ በጥላቸው ያዳናቸው እንዳዳናቸው ያላወቋቸው ሰዎች አሉ። እንዳዳናቸው ሳያውቁ ያድናሉ። እንዲያውቁ ከተፈቀደላቸው ነው የሚያውቁት። የባህሪያቸው ስላልሆነ ኃይል ከኔ ይወጣል ሊሉ አይችሉም። ክርስቶስ ግን ማዳን የባህርይ ገንዘቡ ስለሆነ ኃይል ከኔ ወጣ አለና ያች ሴት እምነቷ እንዲገለጥ አደረገ። ለምን እምነትሽ አድኖሻል ሊላት ስለፈለገ ነው። መፃጉዕ ግን ለዚህ አልታደለም። ሂድ አልጋን ተሸከምና ሂድ አለው። ሲጀመርም ባልተፈወሰ ልብ ነበርና ልመናውን ያቀረበው አሁንም እምነት አድኗዋል። እንዲህ እንዲህ ተብለው አጢአትህ ተሰራየችልህ ከእንግዲህ አትበድል፣ እንዲ እንዲህ አይነት ነገሮች ሁሉ ተብለውለት የሄደ ሰው አይደለም። በጣም የሚያሳዝን ሰው ሆነቱ እንደሄደ ቀረበ ሰው። በኋላም ተመልሶ ቢመጣ ያዳነኝ ኢየሱስ ነው ብሎ ለመናገር አበቃው እንጂ ያማወቁ ኢየሱስ መሆኑን ማወቁ ለሌላ ነገር አልጠቀመውም። የተወደዳቸው እግዚአብሔር ቤተሰቦች ዛሬም መዳን ካለብን እንደዚያች ሴት ነው መዳን ያለብን መጀመሪያ ሃይማኖታችንን እንዲያጸናል። ለምን በኋላ ቤታችንን ያጸናዋል እግዚአብሔር። ግድ የላችሁም። መጀመሪያ ስለ ቤታችሁ መጽናት አይደለምን፣ መጀመሪያ ስለ ተዳራችሁ አይደለምን፣ መጀመሪያ ስለ ሃይማኖታችሁ፣ መጀመሪያ ስለ ክብረ ነፍሳችሁ ተጨነቁ። ክብረ ነፍስ ካለን ክብረ ስጋ ይቀጥላላ። በለ ነፍስ ካለን በለ ስጋ ይቀጥላላ። መሰረተ ነፍስ ካለን መሰረተ ስጋ ይቀጥላላ፣ ይጸናል። በእውነት ወገኖች እመኑ። በቅዱስ ወንጌል የተጻፈው እንደዚያ ስለሆነ ስለዚህ እንዲያው ይሄ የማዳን ሳምንት ነውና በዚህ የማዳን ሳምንት ሁላችንም ልንፈወስ ይገባናል። ለምንድን ነው መፃጉዕ ብለን የሰየም ነው ይህን ሳምንት ከተባለ ሁላችንም በምንም አይነት ሕይወት ውስጥ ብንኖር እግዚአብሔር የሚጎበኘን መሆኑን ለማሳየት፣ ሁለተኛ ደግሞ ምንም ያክል ብንታመም እግዚአብሔር እንደሚፈወሰን ለማሳየት፣ ሶስተኛ ደግሞ ምንም እንኳን የታመምን በኃጢአታችን ምክንያት ቢሆንም እግዚአብሔር ግን ይቅር ሊለን ፈቃደኛ እንደሆነ ለማሳየት ይህ ሳምንት መፃጉዕ ተብሎ ተጠርቷል ማለት ነው። ስለዚህ በዚህ ሳምንት የታመምን ሁላችን የታመመች ነፍሳችን ይህን ሳምንት ልትሻገር አይገባትም፣ ልትፈወስ ይገባታል። አእምሯችን ሊፈወስ፣ በቃሉ መፈወስን እንልመድ፣ በጸሎት መፈወስን እንልመድ፣ በእግዚአብሔር ቃል መዳንን እንልመድ፣ ከዳንም በኋላ ደግሞ ማገልገልን እንልመድ። ይሄ ሰው ያች የጴጥሮስ አማት ታስታውሳላችሁ። ጴጥሮስ አማት ወተንሳቶ ተለቀቶሙ ነው የሚለው። ከዳነች በኋላ ተነስታ አገለገለቻቸው ነው የሚለው። እኛም ከዳን በኋላ የማገልገል ልምድ እንዲኖረን ታስታውሳላችሁ አይደል በድህነት ተይዘን የነበር ተጨንቀን ነበር ኳ እዳንኳ እንኳ ምንከፍለዋጠን ምን ብለዋጠን የነበርንበት ዘመን እግዚአብሔር ግን ዛሬ ምን ብለው አይደለም የምናተርፈው ሁሉ ሰጥቶናል። የታለ ግን ዛሬ ማገልግላችን? በገንዘባችን አገለገልንበት እግዚአብሔር ያኔ ከሁሉ በታች አድርጎን በነበረ ጊዜ ከሁሉ በታች በነበርን ጊዜ አሰበን አይደል። ዛሬ ዛሬ ባለጸጎች ነን። ዛሬ ልብሳችን ተለውጠዋል። ዛሬ የምንነዳው መኪና ሌላ ነው። ዛሬ የምንኖረው ኑሮ ሌላ ነው። ግን ወገኖች፣ የታለ ማገልግላችን ማገልገላችን፣ የታል መታመናችን? በሰጣችሁ ነገርማ ታማኝ ሆኑ ክርስቲያኖች። ምክንያቱም ገና የሚሰጣችሁ ስጦታ ስለሚበልጥ ነው። በዚች በዚች እምነታችሁን ታጎላላችሁ። ገና የሚበልጣው ስጦታ ገና ነው። ክርስቲያኖች መጻጉ የተፈተነው በዚያ ነው። በተሰጠው ስጦታ ታማኝ አልነበረም። ስለዚህ እግዚአብሔር ምን አደረገው? ከዚህ በኋላ ድጋሚው ወደ መቅደሱ ይህ ሰው ከደቀ መዛሙርቱ እንዳንዱ ሊሆን አልተቻለውም። እና በሰላም ሄድም አልተባለ። በሰላም ሄጅ ደብኳ ያለታችን ሴት ሌሎችንም እንደዛ በሰላም ሄዱ እያለ ነው ያሰናበታቸው። እና እንዲህ መባል እኮ ቀላል ነገር ይመስላችሁ? መሾም እኮ ነው፣ በሰላም ሄድ። እረፍት እኮ ማግኘት ነው፣ በሰላም ሄድ ትልቅ ስንብት። በሰላም ሂድ፣ ሰላም እሱ አይደል እንደ በሰላም ሂድ ከእሱ ጋር እንድንኖር እኮ እየፈቀደ ዛሬ በገነት ከእኔ ጋር ትሆናለህ ከሚለው ቃል ጋር እኮ ተመሳሳይ ነው። በሰላም ሂድ። ተመልከቱት ወገኖች፣ ዛሬ በገነት ከእኔ ጋር ትሆናለህ ከሚለው ጋር ተመሳሳይ ነው እና እንዲህ እንዲለን ነው ስንኖር። ወገኖቼ እግዚአብሔር በመጀመሪያ ምናችን ላይ ፈውሱ ሊያደርግልን እንደምንፈልግ መንገር ይኖርብናል መፈወስ ካለብን ከምን ጀምረን መጽናት ካለብን ከምን ጀምረን የሚለው የዚህ ሳምንት ታሪክ የሚነግረን እውነት ነው ማለት ነው። የእግዚአብሔር ሰላም እንግዲህ በሰላም ይሄድ መባል ነው በጣም ትልቁ ነገር እና ሁላችንንም ለዚህ የበቃን ያድርገን። መጻጉዕን የፈጎሰው ከደዌ ስጋ ነው። እኛ ግን ከደዌ ነፍስ መፈወስ ነው የሚያስፈልገን። ደዌ ስጋ በሞት እንገላገለዋለን፣ ደዌ ነፍስን ግን በሞት አንገላግለውም አናርፈውም ማለት ነው እና ወደ ዘላለም ረፍት እንገባ ዘንድ ክርስቲያኖች በነፍስ መዳን ያስፈልገናል ሁላችንምና